ሰላም ሰላም ውድ ቤተሰብ፣ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እንደተለመደው በአዲስና በቆንጆ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣሁት በጣም ቆንጆ የሆነ የድፍን ምስር ሳምቡሳ ነው ማለት ነው። በጣም ትወዱታላችሁ። ቪዲዮን እስከመጨረሻው እንድታዩ በአክብሮት ትጋብዛለሁ። በመጀመሪያ እንግዲህ ምስሬን ነው ማዘጋጀው ማለት ነው። እኔ የተጠቀምኩት አንድ ኩባያ የሚሆን በጣም ብዙ ነው የሚወጣው፣ ከዛ የተለቀመ ምስር ነው። ምስሩን በደንብ አርጌ እየደጋገምኩኝ አጥበዋለሁ ማለት ነው ቤተሰቦቼ። ከዛ በኋላ ውሃ የሚበቃኝን ውሃ አድርጌ እንግዲህ እጥደዋለሁ። በዚህ መልኩ እንግዲህ ቆንጆ ሆኖ ካጠብኩት በኋላ እጥደዋለሁኝ። እሱ እስኪበስልልኝ ድረስ ሊጡን አዘጋጃለሁ ማለት ነው። እኔ እዚህ ጋር የተጠቀምኩት ሁለት ኩባያ የሚሆን የፍርኖ ዱቄት ነው። እናንተ ደግሞ እንግዲህ ብዛቱን፣ መጠኑን እንደ ቤተሰባችሁ መጠን ማብዛትን መቀነስም ትችላላችሁ። ዱቄቴን ቆንጆ አድርጌ ከነፋው በኋላ አንድ የሻይ ማንኪያ የሚሆን ጨውና ዘይት አድርጌበታለሁኝ ማለት ነው። ከዛ አንድ ላይ በደንብ አድርጌ አዋህደዋለሁኝ ቆንጆ ተደርጎ እንደዚህ መታሸት አለበት ማለት ነው። ጨውና ዘይቱን አንድ ላይ ከዱቄቱ ጋር ቆንጆ አርጌ አሽቼ ከዛ በኋላ የተጠቀምኩት እንግዲህ ለሁለት ኩባያ ዱቄት አንድ ኩባያ የሚሆን ውሃ ነው ማለት ነው። ከዛ በደንብ አድርጌ በጣም የአንዳንዴ ያው እንደ ዱቄቱ ስለሚለያይ እናንተ ያዝ ያደረገ መስሎ ከታያችሁ እያያችሁ መጨመር ይቻላል ማለት ነው። እና አንድ ኩባያ ውሃን አርጌበት እኔ ትንሽዬ በጣም የጠበቀ ሰን ትንሽ እየን የጨመርኩበት ከዛ ቆንጆ አርጌ እንግዲህ አውርጄ መሬት ላይ በደንብ አሽቸዋለሁ። በዚህ በምታዩት መልኩ በደንብ ለስላሳና ቆንጆ መሆን አለበት ማለት ነው። አለበለዚያ እንትን ስንለው ስንዳምጠው በደንብ አይታዘዘንም ማለት ነው እና እንደዚህ ከሆነ ግን በደንብ አድርጎ ነው በፈለግነው መልኩ የሚታዘዘን ዱቄቱ በደንብ ከታሸ እና ትንሽዬ እንግዲህ እረፍት ይፈልጋል በጣም ሞር ደግሞ ቆንጆ የሚያደርገው ስናሳርፈው ነው ማለት ነው እና ትንሽዬ እንግዲህ አንድ ሀያ ደቂቃ የሚሆን አሳርፈዋለሁኝ ማለት ነው ሌላ ነገር እስከምሰራ ድረስ ሊጤን እንግዲህ ቆንጆ አርጌ አሳርፈዋለሁ። ከዛ በኋላ እንግዲህ በጨርቅና በላስቲክ አርጌ ሸፍኛለሁ እንዳይደርቅ። ይሄው ቆንጆ ሆኖ ደርሶልኛል። እንትኑ ድፍን ምስሩ አውጣውና የጋለ ዘይት አለኝ፣ እሱ ላይ ሽንኩርት አንድ ራስ እንግዲህ ሽንኩርት ነው የሚጠቀምኩት። ሽንኩርት ይን ጨምረውና፣ ሽንኩርቱ እንግዲህ በደንብ አርጎ ቆንጆ ሆኖ መብሰል አለበት ማለት ነው። ጥብስ ነው ማደርገው። እንግዲህ እንደዚህ እኔ ዘይት በደንብ አግዬ ከዛ በኋላ ሽንኩርቱን ስጨምረው ዘይቱን ለመብሰል ብዙ ጊዜ ስለማይፈጅ ቆንጆ ነው የሚሆነው። እዚህ ጋር እንግዲህ ግማሽ ማንኪያ የሚሆን ከሞን ነው ያደረግኩት ማለት ነው። ከሞኑ ጥሬ ከሞን ነው፣ አንድ ላይ በደንብ አድርጌ ከሽንኩርቱ ጋር ጠብሰዋለሁ ማለት ነው። ከዛ እንግዲህ ቃሪያ ከትፍ ያለሁኝ እሱን ይጨምርበታለሁኝ። እናንተ እንግዲህ እዚህ ጋር ከፈለጋችሁ ካሮትም መጨመር ትችላላችሁ። ያው እኔ ግን አላረኩበትም እና አንድ ላይ እንግዲህ ሌላ አትክልት እንግዲህ ደስ ይለኛል የምትሉት ካለ መጨመር ትችላላችሁ። ከዛ ቅመሜን አደርጋለሁኝ። ከሞን አድርጌ ያለው ቆንደ በርበሬ አድርጌ ያለሁኝ። ትንሽዬ ዬ ደግሞ የተፈጨ ነጭ ሽንኩርት አድርጌ ያለሁኝ ና የተፈጨ የድንብላል ፍሬ አድርጌበት አለሁኝ ማለት ነው። ጨው ደግሞ ቅድም ስላደረግኩኝ አልጨምርበትም ማለት ነው እና በጣም ቆንጆ ነው። እዚህ ጋር እንግዲህ ፓርሲሊ የከተፍኩት ነበረ ደቂቅ አድርጌ እሱን ጨምርበት አለሁኝ እንግዲህ በጣም እናንተ ያስፈልጋል የምትሉትን የምትወዱትን ጣም መጨመር ትችላላችሁ። በዚህ መልኩም ደግሞ ብሰሩት እንዴት እንደሚጣፍጥ በቃ ልነግራችሁ አልችልም። በጣም በጣም በጣም ቆንጆ ነው እና እንግዲህ ቃሪያም ከፈለጋችሁ መጨመር ትችላላችሁ። እኔ ግን እንደተለመደ ሁልጊዜ እንደምላችሁ ልጆችም ስለሚበሉ ቃሪያ አላረግም። ከጎን ግን ሶስት ሰርቻለሁኝ ማለት ነው የሚያባላ ፈጭች ቃሪያ ማለት ነው። በጣም ነው የሚጣፍጠው። ከሱ ጋርም እንደዛ መስራት ትችላላችሁ ልጆች የሚያቃጥል ነገር የማይበሉ ከሆነ ማለት ነው። ከፈለጋችሁ ደግሞ ለትልቅ ሰው ከሆነ ቃሪያ ጨምረን አንድ ላይ ብንሰራው በጣም ምርጥ ነው ማለት ነው። እንግዲህ በዚህ መልኩ ቆንጆ አድርጌ እንትን እለዋለሁኝ፣ አዋህደዋለሁኝ። ቅድም እንግዲህ እንዳልኳችሁ ጨው ስላደረጉበት ምስሩ ላይ አላደርግም ምንም አይነት ጨው ማለት ነው። በጣም አሁን ቆንጆ ሆኖ ተስተካክሎ ደርሶልኛል ማለት ነው። ስለዚህ አውጣውና ሊጦ ነዳምጠዋለው ማለት ነው። ሊጡን እንግዲህ እንደምታዩት ከሀደቃ በኋላ እርፍ ብሎ በጣም ቆንጆ ሆኖ ልስልስ ብሎ ደርሷል ማለት ነው። ከዛ በኋላ በትንንሹ እንግዲህ እያድበለበልኩኝ እናንተ በምንፈልጉት መጠን መቆራረጥና እንደዚህ ሳህን ላይ አድርገን ከዛ በኋላ እናስቀምጠዋለን ማለት ነው። ቤተሰቦችን እንደዚህ መልኩ እንግዲህ ቆንጆ አርጌ ከደረደርኩት በኋላ በላስቲክ እሸፍነዋለሁ እንዳይደርቅ ማለት ነው። እንግዲህ በዚህ መልኩ ቆንጆ አድርጌ በደንብ አድርጌ እሸፍነዋለውኝ ማለት ነው፣ እንዳይደርቅብን ማለት ነው። ከዛ በኋላ መዳመጫችንን አምጥተን እዳምጠዋለሁኝ ማለት ነው። በዚህ መልኩ እንደምታዩት ሊጡ በጣም ለስላሳ ነው፣ ቆንጆ ነው፣ ምንም አላስቸገረኝም። እኔ በዚህ መልኩ እቆርጠዋለሁኝ። እንግዲህ አጠቃለሉ፣ እኔ እንደዚህ ነው የምጠቀልለው። እናንተ ደግሞ እንደፈለጋችሁ ማድረግ ትችላላችሁ ማለት ነው። ቤተሰቦቼ በዚህ መልኩ እንደዚህ አድርጌ አዘጋጀውን እንግዲህ ጠቀልለዋለሁኝ ማለት ነው። ከዛ በኋላ እንደዚህ ካረኩት በኋላ ውስጡ እንግዲህ እጨምራለሁኝ ማለት ነው። ድፍን ምስሩን እንግዲህ እኔ የሰራሁት ተለቅ ተለቅ ያለ ነው። እናንተ ደግሞ ከፈለጋችሁ ማሳነስ ትችላላችሁ፣ የሊጡን መጠን ማለት ነው። እናንተ እንደፈለጋችሁት እንግዲህ እና በዚህ መልኩ እንግዲህ በደንብ አድርጌ እጨምራለሁኝ ማለት ነው። ከዛ እንደዚህ ቆንጆ አድርጌ እዘጋዋለሁኝ አፉን እና ቤተሰቦቼ፣ በጣም ቆንጆ ነው። ሁሉንም እንግዲህ በዚህ መልኩ እንደዚህ እየሰራሁኝ አዘጋጀዋለሁኝ ማለት ነው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ነባር ቤተሰቦቼ ሁሌም እንግዲህ ስለምታበረታቱኝ ስለምደግፉኝ፣ በጣም ማመሰግነው። አሁንም ደግሞ ሀሳብ አስተያየታችሁን እንዲሁም ደግሞ ላይክ፣ ሼር ማድረግ እንዳትረሱ ማለት ነው። አዳዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ያልኩኝ በአክብሮት ትጠይቃለሁ ማለት ነው። ቤተሰቦች እንግዲህ ይሄ ለጾም የሚሆን በጣም ቆንጆ ለመክሰስ ሰዓት የሚሆን በጣም ቆንጆ ቆንጆ የሆነ ምርጥ የሳንቡሳ አሰራር ነው። ቪዲዮን እንግዲህ እስከ መጨረሻው ተከታተሉ ማለት ነው። በዚህ መልኩ እንግዲህ ሊጡም አያስቸግርም። ቆንጆ ሆኖ ያሉኝም በጠቅላላ እንደዚህ አድርጌ እየዳመጥኩኝ ሰረዋለሁኝ ማለት ነው። ሊጡን መጠኑን እንግዲህ እናንተ ከፈለጋችሁ አነስ ማድረግ ይቻላል። የግዴታ እንደዚህ ተለቅ ማድረግ እንትናትሉ ማለት ነው። እዚህ ጋር እንግዲህ ከጎን እየቀባሁት ያለሁት የተበጠበጠ ትንሽ የበጠበጥኩት እንትን ነው፣ ዱቄት ነው ማለት ነው። ግን ብዙ ዱቄትም ባልበጠብጠው ችግር የለም። ለምንድን በጣም ስስ ምንድን ነው በጣም የሊጡ በጣም ቆንጆ ሊጥ ስለሆነ ይታዘዛል ማለት ነው። ራሱ እኔ መጀመሪያ ስለበጠበጥኩት ያው ልጠቀመው ብዬ እንጂ አያስፈልግም ማለት ነው። ይሄ መቀባው ራሱ ራሱ ዝም ብሎ ራሱ እንደዚህ ስናጣብቀው በደንብ አድርጎ እንትን ይላል ማለት ነው። ራሱ ይጣበቃል። አያስፈልግም ነበር ሊጡ ራሱ። ግን ያው መጀመሪያ ስላዘጋጀሁት ነው ከምደፋው ብዬ እየተጠቀምኩት ያለሁት ማለት ነው። እና እንደዚ አድርጌ እንግዲህ ሁሉንም እጨምረዋለሁ ማለት ነው። በጣም ነው የሚጣፍጠው፣ ሽታው በጣም ቆንጆ ነው። በቃ ብዬ ልንገራችሁ እንዴት እንደሚጣፍጥ የእውነት። ሊጡም ሁሉም ነገር እንግዲህ በጣም ምርጥ ሆኖ ነው እንትን ያለልኝ ማለት ነው። ከዛ እንግዲህ እንደዚህ ውስጥ ካስገባ ነው በኋላ ጫን ጫን እንለዋለን፣ ያው በደንብ አድርጎ ውስጡ በደንብ ዝርግት ብሎ እንዲዳረስ ለሁሉም ማለት ነው። ከዛ እንግዲህ በዚህ መልኩ ሁሉንም ካዘጋጀሁት በኋላ ዘይቴን አግዬ እጠብሰዋለሁኝ ማለት ነው። ዘይቱን እንግዲህ መጀመሪያ ላይ እሳቱን ከፍ አድርጌዋለሁኝ ማለት ነው። ከዛ በኋላ ልጠብሰው ስል እሳቱን ቀነስ አድርጌዋለሁ። ያው በደንብ ከላይ በጣም ርር እንዳይል ብኝ ብዬ ማለት ነው። ግን ዘይቱ በደንብ መጋል አለበት፣ የሆነ ቆንጆ ከለር እንዲሰጠም ማለት ነው። ከዛ እንግዲህ እንደዚህ እንትን እያልኩኝ እያገለባበትኩኝ እንዳያርብኝ በሁለቱም በኩል ቆንጆ አድርጌ አበስለዋለሁኝ ማለት ነው። እና በጣም ቆንጆ ነበረ፣ በጣም መርጥ ነበረ። እንግዲህ ከጎን እንዳልኳችሁ ውስጡ የሚያቃጥል ነገር ካላደረጋችሁ ቲማቲም፣ ሽንኩርትና ነጭ ሽንኩርት ማለት ነው። ቃሪያ አድርጌ ትንሽዬ ዝንጅብል ተደርጎ ከዛ በኋላ ሎሚ አድርገን ወይ ትንሽ አቸቶ አድርገን በጨው ፈጭቸው ያው ስላልሰራሁት ነው እንጂ። ከዛ በኋላ የተፈጨው በሚያቃጥለው እንትን በጣም ነው የሚጣፍጠው ማለት ነው። እና አንድ ቀን ደግሞ ማባያውን እንግዲህ ሶሱን እሰረዋለሁ ማለት ነው። ያው ስላልተመቸኝ ስላልቀረጽኩት ነው እንጂ በጣም ነበር የሚጣፍጠው ማለት ነው ማባያው እና የቀረውን በጠቅላላ እንግዲህ በዚህ መልኩ እንደዚህ አድርጌ ቆንጆ አድርጌ እጠብሰዋለሁ ማለት ነው። ቤተሰቦቼ በጣም በጣም ልዩ ነው፣ በጣም ነው የሚጣፍጠው። የዛሬ ቪዲዮ እንግዲህ ይህንን ይመስል ነበረ። እንደወደዳችሁት ተስፋ አደርጋለሁኝ ቤተሰቦቼ፣ በጣም ምርጥ ነው። እናንተም እንግዲህ በየቤታችሁ እንደዚህ ሰርታችሁ እንድትሞክሩ ትጋብዛለሁኝ። እስከዚህ ሰዓት ቪዲዮውን ስለተከታተላችሁኝ እጅግ በጣም አድርጌ ነው ማመሰግነው። በቀጣይ እንግዲህ በአዲስና በቆንጆ ቪዲዮ እንገናኛለን። ላይክ ማድረግ እንዳትረሱ ሼር፣ ኮሜንት ስለምታረጉ ነባር ቤተሰቦቼ በጣም ነው ማመሰግነው። በቀጣይ በአዲስና በቆንጆ ቪዲዮ እስከምንገናኝ ይህን ይመስል ነበር የዛሬው ቪዲዮ ባባይ።